የሆራ አርሰዲ ኢሬቻ በዓል በቢሾፍቱ ከተማ በታላቅ ድምቀት ተከብሯል። በዓሉን ኢትዮጵያ ልጆቿ ከያሉበት ያለ ሃይማኖት ጾታና እድሜ ልዩነት ተሰባስበው አክብረውታል። ያለፈውን ዘመን መልካም ላደረገው ፈጣሪ ምስጋና የሚቀርብበት መጪውም የቀና እንዲሆን የሚለመንበት በዓል ነው ያሉት በቢሾፍቱ በተከበረው የሆራ አርሰዲ በዓል ለመታደም የተገኙ ከተለያዩ የሀገሪቱ አካባቢዎች የተገኙ ዜጎች በዓሉ መላ ኢትዮጵያውያን የሚጋሩት ነው ብለውታል። ተፈጠረን አምላክ ሰርተን ለፍተን ጥረን ግረን ለውጤት ስንደርስ እንደገና ለተስፋ ለቀጣይ ዓመት ስንደርስ ሰላማችንን ስጠበቅ ተነታችን ሲጠበቅ የዘራናው እህል ውጤት ሲሰጥ ያረባነው ከብት ምርት ሲሰጥ በዚህ ፈጣሪ ነው የምናመሰግንበት ስለሆነ የበዓሉ ዋናው እንድንታ ፍቅር ሰላምና አንድነት ነው። ለሀገር የሚጠቅም እሰት ውስጥ አለ ማለት ነው። ዋናው ምስጋና ነው፣ ፍቅር ነው፣ ሰላም ነው፣ እርቅ ነው። ከእኛ ጋር ድሽታ ግና የሚባል በዓል አለ። ከዚህ በዓል ጋር የሚያገናኘው የራሱ የሆነ እንትን አለው። ድሽታ ግና ውስጥ የተጣላ ሰው ሳይታረቅ በዓል ላይ መታደም አይችልም። አሁን በኦሮሞም እንደዚሁ የዚህ እረቻ በዓልን ስናይ በዚህ ልክ እያየት ነው። በጣም ደስ የሚል ነው። ለሀገር ግንባታ እሴት በጣም ልንጠቀሙ በጋራ ልንሰራ ይገባል የሚል መልእክት ነው ያለኝ። ለዘመናት በኦሮሞ ብሔረሰብ ዘንድ ብቻ ሲከበር የቆየው የይቅርታና አንድነት ሰባኪው ኢሬቻ አሁን ላይ የመላ ኢትዮጵያውያን በዓል በመሆኑ አንድነት እንዲጠናከር በማድረግ ረገድ ጉልህ ሚና እየተጫወተ እንደሚገኝ በታዳሚያኑ ተመስክሮለታል። የኢሬቻን በዓል በቴሌቪዥን መስኮት እንጂ እንደዚህ በአካል ተገኝቼ አፈሪ ያላውቅ። ቀደም ሲል የኢሬቻ በዓል የኦሮሞ ማህበረሰብ በተናጠል ነበረ የሚያከብር የነበረው አሁን ላይ ግን ስናይ የአንድ ማህበረሰብ ወይም የአንድ የኦሮሞ ህዝብ ሳይሆን የኢትዮጵያውያን የጋራ በዓል የሆነ ነው ያለው። የወንድማማቾችን የሚያሰባስብ አንድነትን የሚፈጥር በኢትዮጵያዊነት ዙሪያ የምንወያይበት አብረን ባህላችን የምንለውጥበት በዓል በመሆኑ እኛ ጥሪው ሲደርሰን በእውነቱ እጅግ በጣም ደስ ብሎን ጭልም በጭልማ ተጉዘን ነው እዚህ የደረስ ነው። ኢሬቻ በመሰረቱ አጠቃላይ የሰላም የብልጽግና የትውውቅ እርስ በእርስ የምንታወቅበት እና የምንገናኝበት ብሔር ከብሔሩ ጋራ አጠቃላይ ለሰላም ተወያይተንበት እንደገና ደግሞ እግዚአብሔርን የምንለምንበት ስፍራ ነው። ኦሮሞ ብሔሩ ህብረተሰብ ብቻ አይደለም፣ ይሄን ባህል እያከበረ ያለው ከሲዳማ ኬት ኬት ሳይል በጣም ያየሁት ነገር በጣም ያስደንቃል፣ ደስ ይላል። አንድነት ፍቅር እንዲጨምር ያደርጋል። ታዳሚያኑ በቢሾፍቱ የተደረገላቸው ደማቅ የህዝብ አቀባበልና ወንድማዊ ፍቅር አሰባሳቢና የወለው ለሚባለው ኢሬቻ ማረጋገጫ ናቸው ብለውታል። ፍቅራቸውን፣ አቀባበላቸውን በጣም ደስ ብሎኛል። ሹፌር ነኝ ከሩቅ ቦታ ከዛው ከጅንካ እስከዚህ ሲመጣ መንገድ ላይ አንዳች ችግር ሳይኖር መንገድ ላይ የሚያስተባብሩት አስተባባሪዎችም ሁሉ በሰላም እንድንገባ በዓል እንድናከብር ረቶናል አግዞናል። እጅ ጋርጋ አመሰግናለሁ። ደስ ብሎኛል። ከወዲያ ከከተማው እስከዚህ እስከ ባሉ ቦታ ስንመጣ በእውነት እያንዳንዱ ሰው መንገድ እየለቀቀልን እንዱ ሳንደናቀፍ ምን ሳንል በፍቅር በወንድማማችነት ነው የመጣ ነው። የህዝቡ አቀባበል መንገድ ላይ ያለው ለኛ የተደረገው አቀባበል በጣም ተመችቶናል። ደስ የሚል ነገር ነው። ስለዚህ ኢትዮጵያን እዚህ ውስጥ ተመልክተናል፣ ማለት ነው። የሆራ ፊንፊኔ ኢሬቻ በዓል መስከረም 24 በአዲስ አበባ በድምቀት መከበሩ ይታወቃል።